የጉራጌ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አበራ ወንድሙ ለጣቢያችን በሰጡት መግለጫ የግብርናው ዘርፍ በለውጡ ሂደት ያሉ ጸጋዎች ባገናዘበና በለየመልኩ መልኩ እይታና ትኩረት ያገኘበትም ነው ብለዋል። ለውጡ በዋናነት በግብርናው ዘርፍ ስድስት ግቦችን አስቀምጦ ወደ ተግባር መግባቱን የገለጹት አቶ አበራ የምግብና ስነ ምግብ ዋስትና ማረጋገጥ፣ የገቢ ምርት መተካት፣ የኤክስፖርት መጠንን በጥራትና በመጠን ማሳደግ መቻል፣ ለሀገር ውስጥ ኢንዱስትሪዎች ጥሬ እቃዎችን በብዛትና በጥራት ማቅረብ፣ የስራ እድል መፍጠር የሚችል መሆን እንዳለበትና ድህነትን ያሸነፈና ብልጽግና ያረጋገጠ ቤተሰብ መፍጠር የሚችል ግብርና መሆን አለበት የሚሉም ናቸው። ከዚህ አንጻርም በዞኑ በአመት ሁለቴና ሶስቴ ለማ የነበረውን መሬት ከለውጡ ማግስት ጀምሮ አራትና አምስት ጊዜ እንዲለማ ማድረግም ተችሏል። መደበኛ የሚታወቁት መስኖ አለ፣ ምህር በልግ አለ ዛሬ ላይ ጸደይና ቅድመ በልግ ተብሎ የተጀመሩ ጉዳዮች የዞናችን አብነት ናቸው። በጣም እያሰፋን ከሄድን የብዙ አርሶ አደሮቻችን የብዙ ወጣቶቻችን ህይወት ሊቀየር የሚችል ስራ ብሎ ማንሳት ይቻላል። በተለይም ጸዴ ላይ ብዙ ትኩረት ያልነበረው በለውጡ ፍሬ ግን በጣም በስፋት በዞናችን በተለያዩ ወረዳዎች ላይ ሽምብራን መነሻ አድርጎ ብዙ ዝናም ይፈልግ አደለም። በጣም በትንሽ የእርጥበት ተጨማሪ ለመሬቱም ናይትሮጅን ፊክስ የሚያደርግ የሰብል አይነት ነው። ይህን በስፋት ወትሮ ከነበረበት አንዱ አድጎ የመጣ ሰብቶ የመጣ ብሎ ማንሳት ይቻላል። በለውጡ ሂደት ከታዩ ሌሎች ስራዎች መካከል ምርትና ምርታማነትን መጨመር ሲሆን በመስኖ በመህርና በበልግ ይታረሱ የነበሩ ውስን ማሳዎች ከፍ በማድረግ በክላስተር በማረስ ሰፋፊ ተግባራት ተከናውነዋል። ምን ያሉት ምርትና ምርታማነት ማሳደግና የማሳሽፋን መጨመር የሚል በለውጡ ሂደት ላይ ከታዩ አንዱ ትልቅ ስራዎች ናቸው። በዞናችንም መስኖ ማሳት እንችላለን አብነትን በቆሎ ብቻ በበልግ ከ35 ሺህ ሄክታር በላይ መሬት በአንድ ወረዳ ውስጥ ብቻ ማምረት የተቻለበት ሂደት ለውጡ ካመጣቸው ተጨባጭ ትሩፋቶች መካከል ተጠቃሽም ነው ብለዋል። በባህር ዛፍ ተሸፍነው የነበሩ ስፍራዎች ወደ አዘርት፣ ፍራፍሬና አትክልት ማሳነት በመቀየር ምርትና ምርታማነትን ከፍ ማድረግም ተችሏል። ባህር ዛፍ መተከል ባለበት ቦታ መተከል አለበት። ካልሆነ በስተቀር በጣም ለም በሆኑ በሰብል በፍራፍሬ መቀየር ያለባቸው ቦታዎች ላይ ከአርሶ አደራችንም ከአመራራችንም ጋር በየደረጃው ካሉ መዋቅራችን ጋር ተግባብተን በጣም በተሻለ ኢኒሽቲቭ እየተሰራ ነው ያለው። ገቢ ምርትን ለመተካትም የቢራ ገብስ በአካባቢ እንድለማ መደረግ ተችሏል ያሉት አቶ አበራ፣ በተመሳሳይ የዘር ሽንኩርትም በዚሁ ማምረትም ተችሏል። በመሆኑም በተለይም በመስኖ ስራ ለበርካታ ስራ አጥ ወጣቶች የስራ እድል ተጠቃሚ እንዲሆኑ ማስቻሉንና በዞኑ ከዚህ ቀደም የማይመረቱ የነበሩ አትክልትና ቅመማ ቅመሞች በስፋት መመረት መጀመሩም ከለውጡ ትሩፋቶች መካከልም ናቸው። በወተት ተዋጽኦ በኩልም ያለውን ጸጋ በተገቢው በመጠቀም በዞኑ በሚገኙ ከተሞች ላይ የወተት የምርታ አቅርቦት ከፍ እንዲልም ሆኗል። በድሮ ሀብት ልማቱ ዘርፍ በከፍተኛ ሁኔታ ምርታዊ ለውጥ ማምጣት መቻሉን የተናገሩት አቶ አበራ በሌማት ሩፋትም በየዘርፉ መንደሮችን በመመስረት እየተሰሩ ባሉ ስራዎች ፍሬያማ ውጤት ማስመዝገብም ተችሏል። የአርሶ አደሩ ምርትና ምርታማነትን ለማሳደግና የመሬት አያያዝ ስርዓትን ለማዘመን በተሰራው ስራም አርሶ አደሩ ደብተሩን በማስያዝም ትራክተሮችን እንዲያገኝ በማመቻቸት የሀብት ባለቤት መሆን የቻለበትም ነው ብለዋል። በመሆኑም ግብርናው ከድህነት መውጫ መንገድ መሆኑን እያረጋግጠ ይገኛል ያሉት አቶ አበራ፣ ይሁን እንጂ ካሉ ጸጋዎች አንጻር በቀጣይ ያሉ እድሎችን አሟጦ በመጠቀም የተሻለ ውጤት ለማምጣት ሁሉም ባለድርሻ አካላት በለውጡ የተጀመሩ መልካም ተግባራትን አጠናክሮ በማስቀጠሉ ላይ እርብርብ ሊያደርግ ይገባልም ብለዋል። ሁሉም ተባብሮ ተቀናጅቶ ባለው አቅም ባለው ጸጋ ላይ ከመስራት ከተቻለ በእርግጠኝነት ብዙ እድሜ የሚኖረው አይደለም፣ ድህነትን ብዙ ይጓዛል ተብሎ አይጠበቅም። ዋናው የመስራት ውጤት ነው፣ የመትካት ውጤት ነው። ተክተን ከሰራን ተቀናጅተን ከሰራን ድህነሽ ማሸነፍ የምንችልበት ጊዜ ሩቅ አይሆንም።